እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል በፍጹም አያደርገውም እኮ ስንለምን ለምን መሰላችሁ እኛ እንኳን የምንለምነው ልመና አባታችን ሆይ ብለን ስንጸልይ የምንጸልየው ለእኛ የዕለት እንጀራን እንዲሰጠን አይደለም የዕለት እንጀራችንን ምን አርገን ምንል ስጠን እኮ ነው የምንሉ ለእኛ ብቻ ሳይሆን ቆሞ መለመን እያለበት ለማይለምነውም ሰው እግዚአብሔር ወይ እባክ እንደ ቸርነት አብላው፣ አጠጣው እንላለን። ታዲያ እግዚአብሔር የቤተ ክርስቲያንን ጸሎት እየሰማ የንጹሃኑን የአባት የእናቶቻችንን ጸሎት እየሰማ እነሱን የሚጎበኛል ማለት ነው። ስለዚህ ልብስ አያሳስባችሁ፣ እህልም አያሳስባችሁ። አስቀድማችሁ ሰማያዊቷን የእግዚአብሔርን መንግስት ለመለመን ሞክሩ። እሱን ነው የሚበጃችሁ። እሱን ከለመናችሁ በኋላ ሌላው ይጨመርላችኋል። ጠይቁኝ፣ ያደርግላችኋለዋል። የእኛን ህይወት ስትመለከቱት ግን ተገላቢጦሽ ነው። የእኛ የጸሎት ህይወት ምኑ ይቀድማል መሰላችሁ? ሌላው ይቀድምና ጽድቅና መንግስቱ ሁለተኛው። እውነት እንነጋገር ከተባለ ከኛ መካከል የዕለት የዕለት ልመናው ሆኖ መንግሥትህን አውርሰኝ የሚል ሰዋል? አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኪ አደራህን እንደው የነገዋን ብርሃን አሳየኝ እንላለን። የመንግሥተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ?